ብሩክ እኔ ከአንተ እንደዚህ አይነት ነገር አልጠበቅም ማለት ነው። ለቀልድም ቢሆን ለፕራንክም ቢሆን እንደዚህ አይነት ነገር ባይኖሩ ማሰብ ራሱ ያን ነገር እንደፈጸም እኮ ነው የሚጠበቀው ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለእሱ። ያው ትናንት ኦልሬዲ እኔ ስላልተመቸኝ ነው ቪዲዮ ያልሰራሁት ማለት ነው። ትናንት ሃይሚ ጭምጭምታ ለማየት ሞክረው ያለው ትናንት አይሜ ፍፄን ፍቅር ከፍፄ ጋር ፍቅር ይዞኛል ብላ ሰርታ፣ ዛሬ ደግሞ ብሩክ ብሩክ ደግሞ ከሴት ጋር ያው ድርጊቱ እንደዛ ነው። ከሴት ጋር የመተኛት አይነት አክሽን ነው የሰራው ማለት ነው። ነገር ግን እኔ ለቀልድም ቢሆን ለጨዋታም ቢሆን እንደዚህ አይነት ነገር ማሰብ ራሱ ተገቢ አይደለም ማለት ነው። ምን እንድትልክ ነው የምትፈልግ አሁን ሀይሜ አይታክ ምን እንድትል ፈልጋ ነው? አይ እኔ ብሩክን ከሴት ጋር ስለተኛ እያየሁት አምነዋለው እንድትልን የፈለግከው ይሄን ቪዲዮ የሰራከው ብሩክ? ምንድን ነው የምትልኝን እሰማለሁ። አምና አምና ታምነኛለች ወይስ አታምነኝም? ለእኔ ያላት ቦታ ምንድን ነው ነው እንዴ? በጣም ከባድ ነገር እኮ ነው የሰራከው። በጣም ለዛውም፣ ሀይሚ በጣም ትግስተኛ ናት ማለት ነው። በጣም ትግስቷ ጥግ ድረስ ነው። የእውነት እኔ እንጃ አሁን፣ በጣም በጣም በጣም ብዙ ነገር እያሻሻለች መታለች። ሀይሚ ባህሪም እያሻሻለች መታለች። በጣም በጣም በጣም ትግስቷ ጥግ ድረስ ነው የእውነት ለመናገር ማለት ነው። ለትግስትሽ ሀይሚ ሸማ የኔ ፍቅር ብያለሁ። እኔ አንድ ሴት ፍቅረኛዋ ከሌላ ሴት ጋር ተኝቶ እያየ አልጋ ላይ ከኛ ቅም ይሄ ጀስት ፕራንክ ነው ብላችሁን የሰራችሁት አለ። መጣች በራንኩ አውቅታ ማለት ነው ጠርታ ጠርታ ካታ አለ ስትጠራ እያየች ብሩኬ እኮ እኔ ይሄ ተሳስቶ ነው እኔ እንደዚህ እንደ ብሩኬ እንደዚ አያደርግም። አብራችሁ ከሆነ ለጎን ሆናችሁ አለ አልጋ ላይቆች ብላችሁ። አይ ብሩኬ እኮ እንደዚ አያደርግም። ከሴት ጋር የተቀመጠው ለእኔ ለማናደድ ነው፣ እንድትልክ ነው። ምን እንድትልክ ነው እኔ ይገርምኝ። ይህን ቪዲዮ እራሱ ማሰብ አንተ የሃይ የሚመልስ ምን እንዲሆን ነበር የጠበቅከው? እንዲ ሲጀመር አንተ አይደለም ጥፋተኛ። ልጅቷ እቺ ሱሱን የምትባሉ ልጅ ከዚህም በፊት በሷ ምክንያት የእናንተ ብልሽትሽት ብሎ በስንት መከራ የተታረቃችሁት ማለት ነው። ለዚውም ዛሬ ስርዓት ይዟል፣ በስነስርዓት አወራች፣ ጸባይ ኑሯት ማለት ነው። ነገር ግን እሺ ማለቷ በእናንተ መሀል ላይ ያለውን ግንኙነት የእናንተን ፍቅር ታቃርቻል። እሺ ብላ ራሱ እንደዚህ አይነት ቪዲዮ መስራቷ ራሱ የእሷን ክብር ነው የሚያዋረደው የእሷን ክብር ነው ዝቅ የሚያደርገው ማለት ነው። እንዴ ሲጀምር አረ ይሄ ራሱ እውነት ሃይሚ አሁን ራሱ ነገር ከሆነ ጉዲ አምናክ ራሱ ከተታረቀች በጣም በጣም ትወድካለች ማለት ነው። እንዴ የእውነት ብሩኬ ይሄ ጉማኝ መስል ነገር ነው። አንተ በራስ ቦታ ብትሆን በጣም ከባድ ነው፣ በጣም ከባድ ነው። እንዴ በጣም በጣም በጣም በጣም አንተ በቃ ፍቅረኛ ይሄ ቦታ የሰጠችው ሰው ነው። ካልጋ አልጋ ላይ ተኝቶ ያያየች አለችው። እንዴ በቃ ለቀን ድም ቢሆን እንደዚህ ነገር ለምን ለምን በእናንተ በእንደዚህ ነገር ማሰብስ መስራትስ ምን አስፈልግ። እናንተ ሌላ ነገር አይደለም እንደ የምትሰሩት ድሩ እንዴ የእውነት ብሩኪ አረተው አንዳንድ ጊዜ በጣም እንትን ሲሆንላችሁም የሚያስጠላ ነገርም አትስሩ ይደብራል በቃ ትናንትም ሃይመውን ከፍስ ጓደኛህን እንደዛ ብላ መስራተው ተገቢ አይደለም አንተ ደግሞ ይበትል በጥፍ እንደዚህ አደረግ ኖኖኖ በኋላ ለምትወስኑት ውሳኔ በኋላ ለሚመጣባቸው ነገሮች ሀላፊነት ትወስዳላችሁ ወይ ነገ በፍቅራችሁ የሆነ ነገር ቢገባ በጣም ከባድ ነው ስሜቱ በጣም ከባድ ነው አሁን እቺ ልጅ በጣም ተናዳን የወጣችሁ ከበር በሩን ስከፍት የሆነ ነገር ብትሆን ከደረጃ የሆነ ነገር በጣም ከባድ ነው። ንዴት በጣም ከባድ ነው። እስከምትረጋጋ ድረስ ያለው ስሜት ኦማይ ጋድ። እንዴ ደግሞ ሀይሜኔ ቆንጆ ፕራንክ እኮ ነው። ኖ ፕራንክም ገደብ አለው ልክ አለው። ጀስት ይሄ አሁን እናንተ አንሶ ላይ እንደተከፋፋችሁ ነገር አርግታችሁ ነው። በቃ ምንም ዮሴብ አይነት ቀዝቃሽ ፊልምን እያሳያችሁ ያላችሁት ለምን በራሳችሁ ትን የሚወዳችሁን የሚወዳችሁን የሚያከብራችሁን ሰው ለምን ዝቅ አደርጋላችሁ? ራሳችሁን ለምን ዝቅ ታደርጋላችሁ? ለተመልካች በዚህን ያህል ልክ ማለት ነው እንዴ ይሄ እኔ እኔ በበኩል የዛሬ ቪዲዮ አልደገፍኩም። የእውነት ለመናገር በቃ ጉድ በጣም ጉድ የሚያስበል ነው። በጣም ነው የደነገጥኩ ታሜሉን ሳይሆን እንዴት እንደደነገጥኩ ማለት ነው ብታየው እንዴ አሰባችሁታል በእርግጥ ሰው ስለ እናንተኛ እናቃለን። ብሩክ ከሀይሚ ውጪ የትም እንደማይደር ግን ለምን ይሄ አይዲያ ሌላ አይዲያ መስራት እየቻላችሁ ብዙ ነገር ለምን ይሄ አይዲያ መምጣት ተፈለገ? አሁን ባለፈው የሱሱ ደስ ይላል። ለምን እንደዚህ አይነት አይዲያ መምጣት አስፈለገ ነው? አዘሮ ዋነኛው አንደኛው ፖይንቴ ማለት ነው። ለምን እንደዚህ አይነት አስፈለገ? ሁለተኛ ሃይሚ አንተ ምን አይነት ወይ ኔ ኔ ፍቅር ብሩኬ፣ እኮ ዛሬ ከሴት ጋር ቁጭ ብላ ሀይ እንትኳ አታደርግም። እየቀለዳችሁብኝ ነው አይደለ ፕራንክ ነው ምናምን እንድትለን የፈለግከው ብሩክ፣ እኔ ፍቅር አታደርግም አንተ። እንድናደርነው አይደል የጠራከኝ ምናምን እንድትል። በጣም ቁጭ ብላ አብራችሁ የምታደርጉትን ነገር እንድታየን የጠራካት። ምን መልስ? እኔ ታምነኛለች አታምነኝም? ኖ ይሄ ምንም የሚያሳምን ነገር አይደለም እንዴ። ብቻ አሁን ሆነ ቢሆን እሷን እንደባለፈው ትንኮሳ ነገር ቢሆን ኦኬ፣ ልታምነት ትችላለች። ግን ከዚህ ከዚህ እስከሆነ ነው አንድ ክላስ ውስጥ አልጋ ላይ ቁጭ ብላቸው እኔ ተገኛኘችሁት ማንም ሴት አታምኑ። ጊዜ በጣም ጎበዝ እውነት፣ ሀይሚ በጣም ጎበዝነሽ። ከእንደዛ ከቁልፉ ጋር አምጪ አታምጪ፣ ግብግብ ግብግብ ከሱሲ ጋር ሲፈጠር የሆነት እኔ ቢሆን አንንቃት ሁሉ ነበር። በጣም በጣም በጣም ሪስፔክት በጣም በጣም በጣም በጣም ሃይሚ ትዕግስተኛ ሰው ናት የእውነት ትግስትሽን ያየሁብሽ። ተባረክ፣ ዘር ይውጣልሽ። ሌላ ምንም አልልሽም፣ ግን አንዳንድ ጊዜ የምትሰሩት ስራ ዋጋ ያስከፍላችኋል ማለት ነው። በሌላ ሰው የምንጠላውን ነገር በእናንተ መስራት በጣም ይደብራል የእውነት ምነግራችሁ፣ ብሩኬ እና ሃይሚ ማለት ነው። ብሩኬ ሃይሚ እዚህ ውስጥ የለችበት። ብሩኬ እና ሶሴ ማለት ነው። ኖ፣ በሌላ ነገር መምጣት ይሻላል። ነገር ግን ሴትና ሴትና ወንድ አንድ ክላስ ውስጥ ሲገኝ ሴጣን መጥፎ ነው። የሚፈጠረው ነገር አይታወቅም። ለምን እንደዚህ ታደርጋለህ አንተ? እንደዚህ አይነት ስራ መስራት ስለምን አስፈለገ እንዴ? ቢሆን ማሰብ ያለበት ነገች ልዩ የሆነ ነገር የሆነ እንዴ ልብ ድካም ቢኖርባት እኮ ፍጥ ብላን የምትወድቀው ፍቅረኛ ሁናት ፍቅረኛ ክናት የምትወደቅ ናት። የምታከብር ሴት ናት። ለነገ ህይወት ያለኝ ብላ የምታሰብ ሴት አንተ። ረብስማ እኔ ሀይሜ ነው ስማ። በጣም በጣም ታጋሽ ናት የሆነት እልህኛ ናት፣ እልህ የለባትም። ትዕግስት ትዕግስተኛ ናት። የእውነት ለመናከር በጣም በጣም በጣም ትዕግስተኛ፣ በቃ ትዕግስቷን ተቆጣጥራ፣ አብሶ ክብር ለሶሲ ያላት ክብር። ለምን ፍቅረኛዋ ከእሷ ጋር ሆና እያየች፣ ከዚህ በፊት የተፈጠረው ነገር እያየች እራሱ ሃይሚን እኔ እኔን ጥፋተኛ አለች፣ እኔ እኔን አለማመኔ ማለት ነው ያለች፣ ማመኔ ያለች እንኳ እንደዛ ስትባባሉ ግን፣ ጀስት ትዕግስቷ ለሶሲ ያላት ክብር ማለት ነው። ገባኝ ሶሲ ዛሬ ደስ ያለች ነገሯ ምንም ነገር አልተናገረችም። እንደ ባለፈው ምናምን የሆነ ብዙ ቃላት አላወጣችም። ብሩክ ነው ብዙ የተናገረው ማለት ነው። ለምን ፈርታለች። በጣም በጣም ታውቃለች፣ አውቃለሁ ደርሶብኛ ቀን ምናምን ብላ አውርታለች ማለት ስሜቱን ታውቃለች። ነገር ግን እኔ እውነት ብሩኬ በጣም ይቅርታ በትላት በጣም ደስ ይለኛል። ቪዲዮ ሰርተው ሁሉ ይቅርታ በትላት ደስ ይለኛል። መጀመሪያ ሰርታለች ግን በጣም ይደብራል። በጣም የሚደብር ነገር ነው። በጣም ትዕግስተኛ ሆና ነው ለዛውም ስታናገር የነበረው ስታይ የነበረው ሃይሚ ለዛም በትዕግስትን የመሰለ ማለት ነውና አረ እስማም ቦለ ምንም እንጃ ምንም አላለችም። በቃ በውስጧ ይዛ አይዛ ነገሮቹን አመቃ ታግሳ ነው። በቃ ቁልፉን ስጠኝ፣ ቁልፉን ስጠኝ ልውጣበት ነው ያለችው። ለምን እንትን ማለት የለብህ ሲጀመር በጣም ነው የደነገጠችው። ስታያችሁ ራሱ አንድ ሴት ፍቅረኛዋ ከእንደዚያ ዓይነት ሰው የምትገምቱ ሌላ ነገር ነው የማጅን ማለት ነው። ግን አንተ ይሄ የእምነት ጉዳይ ምናምን ሳይሆን የማመን ያለማመን ጉዳይ ሳይሆን አንተም ብትሆን የምታደርገው ወይ የአንድ ሰው ትመታየሁ ትሄዳለ ወይ ሀይሚ መታ ትሄዳለ። ግን እሷ ምንም አላደረገች፣ ዝም ብላ ሁለታችሁንም በቃ ቁልፉን ስጡ ይሉጣል። ምንም ነገር የተናገረችው ነገር ግን ይሄ ግን ከመታመንጋና ካለመታመንጋ ጋር የሚተያያዝ ጉዳይ አይደለም። ለምን ፍቅረኛ ሀናታ ትቀናለች። ቅናት የሚባል ነገር አለ። እንደዚህ የሚባል ይሄ ነገር እንደዚህ አይነት ነገር ቢቀርባችሁ በአይነኝ ብዬ አስባለሁ። በቃ አያስፈልግም፣ እንደዚህ አይነት ነገር ኖሮ ኖ በቃ ተገቢ አይደለም። ለምን ብሩኬ ብድሩን የማይመልስ ምናምን በአንተ በብዙ ነገር መመለስ ትችል ነበር። ይሄኛው ግን ለሀሚ ትናንት ካደረገችው አንጻር ይሄ ይገባታል ብዬ ላስብን። ቤተሰብ ከተመቻችሁ ቪዲዮ ላይክ፣ ሼር አድጎ። ወዳችኋለሁ፣ አከብራችኋል።